እኔ ከዩቲዩበር ማንን ትወዳለህ ብባል ፍቅር ቲዩ። በጣም ነው የምወድሽ፣ በጣም የማፈቅርሽ። ማለት አሁን አልገባኝም። የፍቅር ጥያቄ እየጠየከኝ ነው ነው? አዎ የሆነ ነገር ለነገር ፈልጌ ነበር። ነበር ማለት እንዳደነግጥ መጥፎም ነገር እንድትነግረኝ ምናምን ሳይሆን ጀስት አል ማወቅ አለበት ብዬ ስለማስብ ምናምን ነው ማጅስት አታለው ምንም ነገር ባለ ከፍ ዝቅ ለእኔ ብርኬ አይደለም። መቀደሙ በመንገዴ መታለፉ አይከፋኝም። ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የእኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ይ እኛ በጣም ደህና ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ ከብዙ መጠፋፋት በኋላ ተከስተናል ተከስተናል። ስለጠፋ በጣም ይቅርታ። አንዳንድ ነገሮች ስላልተመቻችሁልን ነው። አሌክስም እኔ ነኝ ያጠፋሁት። ያልተመቸኝ እኔ ነኝ። እሷ ተመችቶታል። ጎበዝ ማመንክ። እኔ እንኳን ልሸፍን ነበር። ያው አብዛኞቻችሁ በጣም ጠይቃችሁኛል። መመለስ ላለብኝ ሰው እመልሻለሁ። እኔ ነኝ ጥፋተኛው፣ እኔ ነኝ። ሰሞኑን ትንሽ አልተመቸኝም ነበር ፐርሶናል ጉዳይ ላይ ምናምንና ለዛ ነው ፍቅራችሁ ያው ታውቃላችሁ። ትንሽ ቶሎ ቶሎ ቀን በቀን በየደቂቃው ብንመጣ ራሱ ለኛ ምንም ማለት አይደለም። እና ስለጠፋን በጣም በጣም በጣም ይቅርታ። በጣም ከዚህ በኋላ በጥፋት በደንብ እንሞክራለን። ሁሌ የምለው ነገር ነው፣ ግን አንዳንዴ ነገሮች ያው ተስተካከሉ አይሆንም። ለዛ ነውና ከዚህ በኋላ እንግዲህ አንጠፋም። በጣም ናፍቀናችሁ ነበር። እንሞክራለን። አዎ፣ በጣም ብዙ ቪዲዮ ላይ ግን ስንጠፋ እኔ ራሱ እኔ እናንተ እየተጣላን እየተጣላን ይመስለኛል። እኔ ራሱ ጌታ እኔ ራሱ በጣም በቃ ፕላስ የሆነ አንድ ቀን ሁለት ቀን ነው አይደለ? ሳንሰራ አልተገናኘንም፣ እና የሆነ በጣም ረጅም ጊዜ እየተራራቅ ያ አይነት ነገር ነው የሚሰማኝ። እና እንግዲህ አን አንጠፋፋ ከሆነ ከተቻለ ለእናንተ ስንል ምሳ ሰዓት አንዱን ማታ ላይ ደግሞ አንዱን እያደረግን በቀን ሁለቴ እንለቃለን። ያ ከፍቅራችሁ ጉዛት ነው። እንግዲህ ምታረጉት ማረግ አይቻልም። ዛሬ እንግዲህ በአዲስ ነገር መተንላችኋል። ያው ካሜራማን የተወሰነ ጥያቄዎች አዘጋጅቶልናል። የሚያቅተን ነገር የለም አይደል? አሌክስ። እኔ አላውቅም፣ እኔ አሁን ጥያቄዎቹን አላውቅም፣ ምን እንደሚጠይቅ አላውቅም። እኔ ምን አውቃለሁ። ቆይ ግን ዝም ብለህ አንተ ማለት ያለብህ አይከብደኝም፣ ችለዋለሁ ነው። እያነበብክ ነው እንዴ? አይ እኔስ እያነበብኩ አይደለም፣ ግን ምንድን ነው እያሰብኩ ነው ጥያቄ ድሮ

በቃ ኖርማል ቤስት ፍሬንዶች ይጣበሳሉ በዚህ ጨዋታ። አዎ፣ በቃ ሳታስቢው የሆነ ነገር አድርጊ ትባያለሽ፣ ሄደሽ ታደርጊያለሽ። ግዴታ ነው፣ ትእዛዝ ነው። የሆነ ጥያቄ ነው ምናምን ግዴታ ትመልሻለሽ፣ ሰው ማወቅ የሌለበትን ነገር ትመልሻለሽ። አዎ። እና ጥያቄ ሲባል ነው ትንሽ። አንተ ዛሬ ያው፣ ልክ እንደዚህ ያፈነገጠ ጥያቄዎች ምናምን ካሉ እዚሁ ነው የምንገልክ፣ እንሰይፈሀለን። ትንሽ ምስቴን ፍርሀት ፍርሀት እያለው ነው እንግዲህ። ምን እንደሆነ አልገባኝም። አንድ ፍራት ፍራት አይበል ደፋሩን ታው የሚያቅተኝ ምንም ነገር የለም። አንተ ከጎን የሆነ ደሞ በቃ የምታዘዘው ምንም ነገር ምናምን አንተ እንትን እንደምትልልኝ ስለማቅ። እሺ፣ ማን ይጀምር? ማን ይጀምር? ቃይ መጀመሪያ አስማት እንሰራለን። ከባድ ከባድ ጥያቄውን ላሌክስ እንደ ገጠር ሴት ሳይሆን እንደ ገጠር ወንድ ነው የሚሆነው። ለኔ አይደል ላንተ፣ ወንድ ነው የሚሆነው ደሞ ነበር የጻፈው ማለት ኦራል ኦራል እሺ፣ ከጀርባ ነው እንደ ገጠር ወንድ። ያው እኔ የገጠር ልጅ ነኝ ማንም እንደሚያውቀው፣ ገጠር ነው ተወልጄ ያደኩትና ይሄ ነገር ብዙ የሚከብደኛል ብዬ አላስብም፣ ግን ረጅም ጊዜ ስለሆነኝ አክሰንት ይመጣልኝ አይመጣልኝ የሚለው ነገር አለ። አይ ካልመጣልክ ትዕዛዝ አለው ብሏል፣ ቅጣት አለው ብሏል። እሱ እንደሆነ ከሆነ የሆነ ድራማ ላይ ትዝ ይለኛል። የሆነ ፊልም ላይ ነው ኢሳማ በሻ የሚተወንበት ላይ ግምጃይ ምናምን የሚለው እሺ፣ እሱ ፓርት ምን ነበር የሚለው ላይክ አንቺ ማረጉዬ ብለሽ ጥርኝ። እሺ

አሁን በጀምሪ ማረግዬ፣ ወይዋ፣ እስኪ ደግመሽ ጥሪ ማረግዬ። የኔ ጀግና አ እንዲህ ስትኝ እንኳን ልቤን ሰፍሰፍ የሚለው አ ማሳ። ይሄ ግን ታወና አይባልም። አንዲት ነገር አለች ብሎ ታውኔ አይባልም። በእውነት መቀጣት አለበት እንዴ? የለበትም። አለበት እኮ፣ ይሄ ተመልሷል። መቀጣት አለበት፣ ተመልሷል። አይ መቀጣት የለበትም። ለምን? ጥያቄው አሪፍ ነው። ኦኬ ስለወደድኩት ተቀምጧል። ጥያቄ እስቲ እኔም እንደዚህ አይነት ቀለል በጠየቀኝ። እንዴ ነው ተመልሶልሃል አላ አይደል? ሞክረናል፣ ትንሽም ቢሆን ኦሬዲ እኔም እኮ ተቀጥቻለሁ። ለምን? በዲያሎግ ነው በዲያሎግ ላይ ነው ማነሳው። ለሚስት ነው የሚለው፣ እኔ ለባለህ ብዬ ላንብብ። ኦኬ እሺ ግን ባል ምግብ ያበስላል? አላውቅም። ለም ለባል ባልሽ ምግብ አይጣፍጥም፣ የባልሽ ምግብ አይጣፍጥምና አይጣፍጥም ብለሽ እሱ ሳትስቀይም እንዴት ነው የምትናገሪ? እንዴት ነው የምናገር? በቃ አይጣፍጥም ነው። ምንም ማስቀየም አለ፣ ማስቀየም የለውም። እስኪ ይሄን ነገር ደግመ ስራው። ውይ ሽንኩርቱ ተበላሽቷል መሰለኝ ዛሬ ወጥቶ አልጣፈጠም። እኔ አሁን ልላት የምችለው ነገር እ የጥያቄው ነገር ቢሆን ኑሮ እ ዛሬ ልክ አይደለም። ዛሬ ልክ አልተመቸኝ እና ደክሞሻል፣ ገብቼ ልስራ እና እንብላ፣ ገብቼ እሰራለሁ እዚህ ጋር በቃ ለኛ ይበለል እንጂ አይለው ታያለህ። ተመል ሷል እኔ በኋላ አልተመለሰም ብለ ክርክር ውስጥ እንዳታስገባኝ ፍቅርን ግለጸው ኦ ጥሩ ፍቅር ማለት ያው እዚህ ጋር ፍቅር ማለት እየሱስ ነው ፍቅር ማለት እሷ ናት ፍቅርን ስገልጸው ፍቅር ማለት ያ የሆነ አካልና የሆነ የሆነ አካል ላይክ አንድነት ማለት ፍቅር ለኔ ሰጥቶ መቀበል ነው። ያ ማለት የሆነ ሰው የሆነ ነገር ይሰጣል፣ ያ ሰው ደግሞ ከዛ ሰው የሆነ ነገር ይቀበላል። ሰው እኔ ፍቅርን ሲገልጸው ምንድነው፣ በቃ ሰጥቶ መቀበል ነው በሚለው አምናለሁ። ፍቅር ማለት ጥሩ ነገር ነው። ፍቅር ማለት ለፍቅር ሲል ጌታ ኢየሱስ ክርስቶስ መድኃኒታችን ተሰቅሏል አይደል? ለኛ ፍቅር ሲል ስለዛ፣ እንግዲህ ፍቅርን በዚህ መልኩ ነው የሚገልጸው እና ፍቅር ለኔ በቃ ሰጥቶ መቀበል። አመሰግናለሁ። አራጨብጭቡ እንደ ሰፈር ድርዬ በአራዳ ቋንቋ ተላከፍ ምንድን ነው ኦ አሪፍ ነው። ቀላል ጥያቄ ቀላል ነው። አረ ቀላል አይደለም። እንዴት እየጠቀለልሽ ምናምን ልልከፋ አሌክስን አንተ ቅድም ኦልሬዲ ወንድ ነኝ ወይ ሴቶኝ ነው የሴት ዱርዬ። ስማ ባባ ምን

አረ አደኛ በጎጃም ያለ ላረኩት እንኳን እያልኩ አረ በየ ዱካክ ምናምን ነገር፣ አዎ ዛሬ እና ተፍ ተፍ እንበላ የሆነች ነገር ነው።

እኔ ጥሩ ጥያቄ ነው በጣም። እኔ ራሱ መስማት ትፈልጋለሁ። መጀመሪያ የመጀመሪያ የፍቅር ጥያቄ ስጠይቅ ምን አይነት ስሜት ተሰማል? ከባድ ነው ከባድ ስሜት ረስቶታል በስተው ባህል እንዲ ንገረኝ እስኪ በእናትህ የመጀመሪያ የፍቅር ጥያቄ ስጠይቅ እንዴት ነበረ? ብቻ ደስ ይል ነበር። ያስፈራል ነበርም ደስ ይል ነበረም እንደዛ ነገር ሁለቱም። በዚህ ነው ጥያቄው የመጀመሪያ ነው የሚለው ማለት ነው። ሀይስኩል ተማሪ ከዛ ግን እኔ ሷይ የጠየቀችኝ በቃ ብቻ ስሜት ለኔ ስሜት እንዳላት እና እንደምትወደ ምን አንተ ጠየቀች ነገረች። እሺ እኔ ደግሞ የሆነ ፊሊንግ ነበረኝ እና ከዛ እኔ ደግሞ ጠየኳት ነገር ነው። በዛ ነገር በቃ ለምን አንጀምረው ሷ ደረችኝ ሷ ደረችኝ ምናምን እንደዱ ሷ ደፋ ባጠይቀ ነው ነው ግን ናት ያወራችኝ ምን ናት ቴክስት ምናምን ያወራችኝ ምን ናት ከዛ ግን የፍቅር ጥያቄ የጠየኳት ግን እኔ ነበር ያ ማለት ምንድነው ብቻ በቃ ሁሌን የተፋፍራን እንትያያለን ምናምን የሆነ የሆነ ነገሮች አሉ ምናምን እዛ የሆነ ቀን ለምን አብረን አለ ነው ቀኔም ላንቺ ስሜት አለኝ፣ አንቺ እንደሚሰማኝ ስሜት ለኔም የተሰማኝ ነው ሶ አብረን ነው ምናምን ይላፋም ከዛ እሺ አለች። እሺ አለች አብረን ሆን ከዛ በቃ ብቻ ነገሮችን ቀስ እያልን ቀስ እያልን ቀስ እያልን አሪፍ ላይ ነው። ለዛ ነው የመጀመሪያው የፍቅር ጥያቄ ላይ እንደዚህ ነበረ። ኦኬ፣ ፊሊንጉ ደስ ሲል ነበር ማለት ነው። ዲያቆና ለጥቅ ኧረ ምን ዓይነት ምናምን ነገር ነው እሚደርሰው ያለው። አሁን ይሄ ድንገት ቢደርሰው እሱ እንዴት ነበር እንደው እሱን ነበር ማየት ማረ እንዴት እንዴት ነው አንተ ላይ ነበር ማየት እምፈልገው። አርግዣለሁ ብለሽ ተውኝ። እኔ አርግዢ ልተውህ እኮ እንዴት እንዴት ነው ነገሩ? አንተ ቀበቶ እኮ አላደረኩም። እንዴት እንዴት ገመት ገኝ አንተው እግዚአብሔርን በእሱ ቢሆን በጣም ቤስት ነበር። አቀለልን አቀለልን። እሺ ሰማኝማ፣ የሆነ ነገር ለነገር ፈልጌ ነበር ነበር ማለት እንዳትደነግጥ መጥፎም ነገር እንድትነግረኝ ምናምን ሳይሆን ጀስት ማወቅ አለበት ብዬ ስለማስብ ምናምን ነው። ናጅን ምንድን ነው? አልቻልኩም። ሳቂ መጣ። ካቆምንበት ምን ነው ደስ ያለ ደስ የምቆጣጠር አቃተኝ። ዝቅ እንዳልክ እሺ። ምን ነው ደስ የምቆጣጠር አቃተኝ። ታውቂያለሽ፣ የምር ደስ ብሎ ነው። በጣም በጣም የምመኘው ነገር ነው። ገብቶሻል። በተለይ ደግሞ መንታ ቢሆን ምን ቢሆኑ ደግሞ ይሆናሉ። ማለት እኔ ደስተኛ የምትሆን አልመሰለኝም ነበር እና ደስ ስላለህ በእውነት ደስ ብሎኛል። ልጅ የሚጠላልህ እንዴ? ልጅ የሚጠላልህ በዚች ምድር ላይ ልጅ ማለት እኮ የፈጣሪ ጸጋ ነው አይደል እንዴ? ብራዚል ሲንቀሳቀስ እንደዚህ ይራገጣል፣ ወንድ ነው። የእውነት መሰለካ። አይዞ አጎት ለሆን ነው ምናምን የሚል ስሜት መጣብቃ። ተረጋጋ ግን ተረጋጋ። እንደ አፍቃሪ ተውነ በጣም ፍቅርህን ግለጽ። ምስጥ ብለህ ምናምን እንዳትስቅ፣ እንዳትስቅ ምስጥ ብለህ እኔ አልቀበለውም። እንደው ኮስተር ልጅ ከሌላ ሴት ኖሮ እንዳፍቃሪ መተው እንዴት ነበር? እኔ እኮ ግራ ገብቶ ነው። የሆነ ነገር ልነግርሽ ፈልጌ፣ ግን እንዳደነግጭሽ መስሽ። እሺ፣ እንዲሆን እንቢ። ለምን ነው የምናገረው ግን? አልናገረም። እሺ፣ እሺ፣ እንዳፍቃሪ ተውን። እና አፍቃሪ ሲታወን ያ ይታወናል። ኖርማል ነው ኖርማል። ይኸውልሽ፣ የእኔ ፍቅር ምን መሰልሽ፣ እንዳደነግጭ አልፈልግም እና በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ማለት ማፈር ነኝ እ ማለት እንደዚህ አላስብም አንዳንዴ ሁኔታዎች እንደዚህ እያደረጋሉ እና ዛሬ ነገ እያልኩኝ ሳልነግርሽ ቀረሁኝና በጣም ልታቂስ ፈልጋለሁ። ማለት አሁን አልገባኝም። የፍቅር ጥያቄ እየጠየከኝ ነው ነው

ጌታ ሆይ ድረስ ልኝ። ትወናው ትንሽ ይከብዳል። ትንሽ ይከብድ ይላል ቢሆንም፣ ሚኒ ኦኬ፣ ኦኬ፣ ሚኒ የሆነ ጥያቄ ከዩቲውበር ማንን ትጠያለሽ? ማንን ትጠያለሽ? ማንን ትውጅ አለሽ አንተ ልጠይቅ እኔ ከዩቲዩበር ማንን ትወዳለህ ቢባል ፍቅር ቲዩብ። ማንን ስታይ ትጠላለ? አሌክስ አሞሮ ቲዩብ። እስካሁን እስካሁን ፎቶ ቃላለ። እኔ ስለ ሰብስክራይብ ማውራት አልፈልግም ምክንያቱም ማለት ነው በቃ አስደብረው። አዎ በጣም ያናድዳል። በእውነቱ በጣም ነው የሚያናድደው። ማርያምን የሆነ ድርቅ አለ እና አረ እና ማሙቀይኔ ወዶች ይወዶች እናውቃለን። እኛም የሆነ ስህተት እየሰራን ነው እየጠፋ ምናምን ነው እናውቃለን። ግን ካሁን በኋላ አንጠፋም። ቪዲዮም ስለምን ስንለቅ ነው ፎሎ ሰብስክራይብ የሄደው። እኛም በአሪፍ አሪፍ ቪዲዮ እንመጣለን፣ እናንተ እናስደስታለን። የሚያስተምር የሚያዝናና፣ ስራውላችሁ ስታዩት ፈታ የምትሉበትን ቪዲዮ ይዘን ለመምጣት ቃል እንገባለን። እናንተም እንግዲህ በዚች ቀጣይ እስከ ቀጣይ ሰኞ የተባባል ነው ታውቃላችሁ፣ ታውቃላችሁና እባካችሁ ሰብስክራይብ አድርጉ፣ የኔ ውዱ ፋሚሊዎች። እስቲ እኔን ፈትኑኝ እንዴ አይን ያላየ ጆሮ ያልሰማው ብዬ እንዴት ብቻ። ሰብስክራይብ አድርጉ። እና ምጠላው ዩቱበር አይ አንቺ እኮ ነው፣ ያንቺ እኮ ነው። እኔ የምወደው ዩቱበር አሌክስዬ ነው። ምጠላው ዩቱበር ደግሞ ብዙ አሉ የምጠላቸው ዩቲዩበሮች ግን ደግሞ መናገር አልፈልግም። በውስጥ አዋቂነት ይቀመጥ፣ አንድ ቀን እናገራለሁ። ይሁን በእውነት እናገራለሁ። ከሀገር ውስጥ ከሀገር ውስጥ ነው። ከሀገር ውስጥም ከውጭ የምጠላቸው ኮ ይኖራሉ። ሁሉንም አትወድም፣ ሁሉንም እንትን አትልም። እና ግን የእውነት ከዩቲዩበር ከአሌክስ በፊት የሚመቸኝ እንትና ነው እሸቱ በጣም እሸቱ መለሰ ዘቤስቷን ሮል ሞዴል ማን ነው? ማን ነው እንደው፣ አንተ ልጅ ሮል ሞዴል ሮል ሞዴል። የኔ ብዙ ናቸው ማለት እዚህ ማለት ባልችልም፣ የኔ ሮል ሞዴል በጣም በቃ በህይወቴ በጣም ማደንቀው በጣም በቃ ጎበዝ የሆነ ልጅ በጣም አቅም ያለው ልጅ በጣም ምርጥ ልጅ የዋህ ተጫዋች አሌክስ ነው። እኔ ደግሞ ወይኔ ሰው ሳይሞት እንደዚህ መሞገስ ይችላል ብዬ የኔ ሮል ሞዴል እራሴ ነው። ማንም ሊኖር አይችልም፣ ማንም ሊሆን አይችልም። የለም የኔ ቀብራራና። እናሳ እናሳ የመጨረሻ ጥያቄ ነው። the last question። ለፍቅር ለፈቀድ በስመ አብ ወወልድ ወመንፈስ ቅዱስ በሰላም ቋጭልን። በቃ እኔ አንተ ልጅ ከኔ ጋር ያያያዘ የሆነ ነገር አለ እኔ በዚህ ልጅ በዚህ ልጅ ልታጓርደኝ የመጣ ና እንጂ ያንቺ ነው። እኔ ጥያቄ ያየ ቢሆን ጥሩ ነበር ለራሴ ኢማጂን ያለው ነገር ከአሌክስ ካሊክስ ምኑን ትወጫለሽ? ያው የሆነ ጊዜ ተናግረው ያለው ምንም የሚወደድ እኮ ነገር የለውም። ግን እኔ ልናገር ያው እንዳይደብረው። አይ ያው አሌክስ ባይዘው ወይ የሚወደድ ልጅ ነው። አሁን በሱ ፊት ባልናገር ባልናገርኩ። አንተ ልጅ አለመመለስ አይቻልም። ሞቀኝ አላበኝ። አይ እኔ አሁን ሰዓት ኖር፣ እኔ በፊት ለፊት እንደው ግደለኝ፣ ይሄን ጥያቄ አልመልስም። ለካሜራማ ማኑ አሁን እነግር እነግርክ ነበር ስላላንተ እነግርክ ነበር። አሁን በሱ ፊት ነግሪ፣ ባለፈው ተናግረሽ አልኩ። ባይዚ የሆነ ሰዓት ተታ ነግሪ። አዎ አሁን ስደግምብህ ደግሞ እዚህ አናቴ ላይ ነው። ጨፍር አሌክስ እባክህ ብዬ በቃ። እኔ እየጋበዝኩ እኮ አይበቃኝም። እንዴት እጨፍራለሁ? አይበቃኝም። አልኳችሁኮ ብቻ እ ካሌክስ ሞድለት ኮንፊደንሱን፣ በራስ መተማመኑ ደስ ይለኛል። በቃ እና ላመንበት ነገር ሟች ነው። ይሄ የሰው ወሬ ምናምን ምናምን ምንም አይመስለውም። እና በጣም ነው ይሄ ነገሩ የሚመቸኝ። ኮንስታንት የሆነ ባህሪ ያለው ማይንቀሳቀስ፣ ማይበገር። እና የሆነ የሚያመሳስለንም ነገር አለ አብዛኛው። እና ይሄ ስትመሳሰሉ ምናምን ደስ ይላል ነገር። እና ለኔ ባህሪ አይቆረቁረኝም እሱ። ከባህሪያችሁ ጋር ተመሳስሎ የሚሄድ ሰው ባይዘው ከሆነ የማይሆን ባህሪ ሰው ካለው ሰው ጋር ተመሳስሎ እንትን ይላል። ግን ይሄ ይናገራቸዋል። አንተ እንደዛ እንትን ስታደርግ ባለፈው እኮ ና ብሎ ፊት ለፊታቸው ያዋርዳቸዋል እንጂ የሆነ ማስመሰል ምናምን ብዙ አይችልም። ግን መመሳሰል ተመሳስሎ ይኖራል እና አትጎረብጥም ለማንኛውም ሰው በቃ። በራሴ ላይ እኮ ፈረድኩኝ። በራሴ ላይ እፈርጃለሁ። ድሮ ነው የፈረድኩት። ግን ችግር የለም። አምኜበት ነው በደም ገልጻችኛል። በደንብ አመሰግና ጎበዝ ነሽ። በታች እና ካሜራማን ያው እንደፈራ ነው። ብዙ ጥያቄ አልጠየከንም። ጀስት ቺል ያደረግ ነው። ተዝናንተናል። ደብንት ኖርማል ነው። ፈን ያደረኩበት ፋሚሊዎችን ፈን እንዳረጋቸው ተስፋ እናረጋለን።

የሆነ ቦታ እንሄዳለን፣ የሆነ ቦታ እንሄዳለን እና በቅርቡ ደግሞ የሆነ ሰርፕራይዝ አለ አለ። ግን ያ ሰርፕራይዝ ደግሞ ከአሌክስ ቻናል ጋር ቢሆን በጣም ቤስት ነው። በጣም ሆነስ፣ በጣም እኛ ራሱ አባካቹ፣ አባካቹ መቶ፣ እንደምንም ብላችሁ የመስራት ሞራላችን ራሱ እየቀዘቀዘ ነው። የሆነ እናንተ ሞቅ ሞቅ ስታረጉ ነው እኛም እናንተ ጋር ሞቅ ሞቅ ብለን የምንመጣውና፣ የኛ ውዶች፣ ጠንክራን በርስተን እንመጣለን፣ እናኮራቸዋለን፣ አለን ፈኒ ኮሜዲ ምናምን በሆነ ቪዲዮ እንመጣለን የምትለው ነገር አለ አሌክስ። በቃ ብቻ በጣም በአሪፍ ባሪፍ ኮንተንቶች ይዘናል፣ አዘጋጅተናል። በደንብ አሪፍ አሪፍ አይዲያዎችም ይመጣሉ፣ ወደፊት እናመጣለን። እናመጣለን እናመሰግናል ካሜራማን እናመሰግናለን። እና በሌላ በአሪፍ ቪዲዮ እስክንገናኝ ድረስ እንወዳቸዋለን። ባይ።